ማርቆስ እናመሰግናለን ስለ ተባበር። እኔም አመሰግናለሁ። ከአርቲስት ወንደሰን አውራሪስ ጋር ምን አይነት ቅርበት ነበራችሁ? እስኪ ከቅርበታችሁ ጀምርልን። ያው ወንደሰን አውራሪስ እንግዲህ ለእኔ ወንድሜ ነው። ኮሜዲያን ማለት ያው ቤተሰባዊነት አይደለ? ወንድሜም ነው፣ የስራ አጋሪም ነው፣ ጓደኛም ነው። ያው እንደ ሁሉም ኮሜዲያን እንደምታውቀው ወንደሰን እጅግ ቤተሰባዊ የሆነ ልጅ ነው እና በጣም ለእኔ ደግሞ እጅግ በጣም ለየት ያለ ሰው ነው። በተለይ ወደዚህ ጥበብ ላመጣችን ቅዱስ ቤተክርስቲያን አገልግሎት ላይ እጅግ በጣም ትላልቅ ስራዎች የሚያገለግል በጣም የምንወደው ትልቅ ወንድማችን ነው፣ ጓደኛ የሚሆነን ከወንደሰን አውራሪስ ጋር ከአርቲስት ወንደሰን አውራሪስ ጋር በዚህ በተለይ በቤተክርስቲያኑ አገልግሎትና በአለማዊ የጥበብ ስራዎች ላይ ያላችሁን ቆይታ እስቲ በደንብ ግለጽልኝ። የእርሱን የስራ ሁኔታ ትጋቱን እና ሌሎች የሚያደርጋቸውን ድጋፎች እስቲ ጠቅላላ አድርግ አብራራል። ወንደሰን እንግዲህ ከዚህ ከኪነ ጥበብ በኪነ ጥበብ ዘርፍ በተለያዩ ትምህርት ቤቶች፣ መድረኮች፣ ኤግዚቢሽን ማዕከላቶች ብዙ ስራ ሰርተናል። ከዛ በተለይ ግን እጅግ በጣም እኔ ከወንደሰን ጋር በቤተክርስቲያን አገልግሎት በሀገር ውስጥ በተለያዩ ቦታዎች በገዳማት የተጎዳች እናት ቤተክርስቲያን ስትኖር ወንደሰን እማይሰለች ልጅ ነው። አንድ ስልክ ነው ወደ እሱ ምትደውለው፣ ከዛ ቤተክርስቲያን ለማገልገል ቆርጦ የተነሳ ልጅ ነው። እውነትም ደግሞ ላዲት አምላክን በጣም የሚወድ ልጅ ነው። አገልግሏታልም ደግሞ ለተቀኗ ነው እሱ የሚያረፈው እና በጣም ለቤተክርስቲያን ሟች በጣም አገልጋይ የሆነ ወንድማችን አርቲስት ወንደሰን አውራሪስ ጋር የመጨረሻ ትዝታችሁ የትና መቼ ነበር? እንደ ውስጥ እሱን ብታስረዳ። አዎ፣ በጣም የሚገርም በአለማዊ አይደለም እኔና እሱ የተለያየ ነው። በመንፈሳዊ አገልግሎት ነው። በሲዳማ ሀገረ ስብከት ሀዋሳ ላይ ሎዛ የእናንተ ሚዲያ በአዘጋጀ የገቢ ማሰባሰቢያ ፕሮግራም ሀዋሳ ላይ ለመድኃኔዓለም ቤተክርስቲያን የሶስት ቀን ጉባኤ የሶስት ቀን አገልግሎት ላይ አብረን ነበር አንድ መድረክ ላይ እንግዲህ ሌት ተቀን ነው አገልግሎቱ። በመንገድ ከተማ ላይ ማስታወቂያ ሰርተ እንደገና ማተገቢ ማሰባሰብ ያደርገን ነው እና ወንድዬ ድዬ ሰለቼ እንደከመኝ ሳይል ለሶስቱን ተከታታይ ቀን ሲያገለግል የነበረ ወጣት ነው እና የመጨረሻው፣ ከዛ በኋላ እንኳን መድረክ አልሰራም። እውነት ቤተክርስቲያንን አገለገለ። ከዛ ከመጣ በኋላ ከሶስት በአራት ቀኑ ነው ያረፈው ማለት ነው። አርቲስቱ ወንደሰን አውራሪስ ሊያሳካ የሚፈልገው ነገል አድርገው እያለ በዛ ጉዟችሁ ላይ እያቀዳችሁ የነበራችሁ ነገሮች ነበሩ። ያው ኮሜዲያን ስትሆን ሁልጊዜ ቅር ነው ነገም ቅር ነው ነገ ይህን ትሰራለ፣ ነገ ይህን ሰርቼ ይህንን ባለኝ እውቅና ላይ እውቅና ጨምራለሁ፣ ባለኝ ነገር ላይ የሆነ ነገር ጨምራለሁ የምትለው ነገር ነው። ያው ወንደሰንም በየጊዜው የራሱ የሆነ ሀሳብ ህልም አለው ይላል። አዳዲስ ነገር ለመፍጠር ይፈልጋል። አዲስ ነገርም ለመስራት ይፈልጋልና ይህንም እቅድ እንደነበረው አዲስ ቲያትር አዲስ ፊልም ሊሰራ እንዳስበም መንገድ ላዮች ስንሄድ አውርቶኛል። ግን ያው እግዚአብሔር ሰጠ እግዚአብሔር ነሳ አደለ። በመጨረሻ ላይ ግን ያው በውድ የማይቀርበት ህይወቱ ሄዷል ማለት ነው። ለመሰናበቻ የሚሆን ንግግር ለተመልካቾቻችን፣ ለወዳጆች ለመሰናበቻ የማስተላልፉ ይህንን መልእክት የምትከታተሉ ይህንን ፕሮግራም የምታዩ ኦርቶዶክሳውያኖች፣ የሌላ እምነት ተከታዮች፣ ኢትዮጵያውያኖች፣ ከውጭ ሀገር ያላችሁ ኢትዮጵያ፣ የኤርትራውያኖች ሁላችሁም፣ ያው መቼም ኮሜዲያን አርቲስት ስትሆን ሁልጊዜ ህይወት ለሰው ነው። የምታደርገው ሁሉ ለሰው ነው፣ የምታደርገው ብዙም ለእኔ ብለህ ሀብታ አታስበሰብስም። እና ይሄ ወጣት ደግሞ እጅግ በጣም የሚወዳት በጣም የምታሳዝን የዘጠኝ ዓመት ልጅ አለችው። በጣም የምታሳዝን እና ወደፊት የእሷ ህይወት ያሳስበኛል። ለምን እሱ ለሰው ሞቷል፣ ለሰው ሰርቷል፣ እሱ ለቤተ ክርስቲያን አገልግሏል፣ እሱ ለመንግስት አገልግሏል፣ ለሀገር አገልግሏል። ነገር ግን ለእሷ አላገለገለም ብዙ አልሆነምና። ኦርቶዶክሳውያኖች ደግሞ በዚህ ማንታማ ስለሆነን ገና የዘጠኝ ዓመት ልጅ ስለሆነች ነገ የሚያግዛትም ስለሌለ በእናንተ በሎዚያ ሚዲያ ስም በዚህ አገር በሰራ አርቲስት ስም እንደው ድጋፍ ልጁን እንድታደርጉለት ነገ መማርም ስላለባት ሌላም ገቢ የሌለው ልጅ ስለሆነ ይህን እንዱ ቢያደርጉ ላለው እግዚአብሔር አምላክ ያ ወደማይቀርበት ሁላችንም እንሄዳለን። ትልቁ ነገር ግን በህይወታችን ጥሩ ሰርተን መሞት አለብን። ወንደሰን የአንድ ሴት ልጅ አባት፣ ህጋዊ ባለቤት አለችው። ስለዚህ የአንድ ልጅ አባት ነው ማለት ነው ካረፈ በኋላ ምን አይነት ህይወት ነው ሊገፉ የሚችሉ? እርዳታ ባይኖሩ በቃ እሱ ነው። በጣም እንደ ኮሜዲያንነት የሚያሳስበኝ እሱ ነው። ወንደሰን ለሰው ኖሯል። ወንደሰን ትላልቅ አገልግሎቶች ሰርቷል። ወንደሰን ለተቸገሩ ሰዎች፣ ወንደሰን ሀገር በተጎዳሽ ጊዜ ሰርቷል። ነገር ግን አሁን እሱ ካለፈ በኋላ የ ያስቀመጠው ቅሪት የለም። ይሄ ነው የሚለው ነገር የለም። ነገ ቤተሰቡ ላይ ትልቅ ጫና፣ ትልቅ ተጽዕኖ፣ ትልቅ ችግር እንደሚገጥማቸው እርግጠኛ ነኝና እግዚአብሔር አምላክ አለ በእርግጥ የከፈተውን ጉሮሮ የማይዘጋ ነገር ግን እንደ ሰውኛ ግን ኢትዮጵያውያኖች ብንተጋገዝ ብንረዳዳ፣ እችን ልጅ ደግሞ ለቁም ነገር እናበቃለን ላሉ ለተመልካቾቻችን፣ ለወዳጅ ዘመዶቹ የማጽናኛ ቃል የሚሆን ማስተላለፍ በመጨረሻ ላይ ሁሉም በዚህ የተጎዱ ቤተሰቦቹ፣ ልጁ፣ ኦርቶዶክሳውያኖች፣ ኢትዮጵያውያኖች፣ ሙያውን የሚወዱ ሁሉ እንግዲህ በወንደሰን ህልፈት በጣም አዝነው ብዙ ጊዜ ያገዙ መሆኑ ብዙ ሀዘኑ የተካፈሉ መሆኑን እናውቃለን። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን እንላለን። በሙያ አጋር ጓደኞቹ ስም በአጽንኦት አድርጌ የምገልጸው ግን ሁላችሁም ኢትዮጵያኖች ወንደሰንን ስታስቡ ኮሜዲያን ወንደሰን ብላችሁ በተለያየ ሚዲያዎች ስታየው ሕፃን ልጅ ጥሏት ሄደው፣ ሕፃን ልጅ ስላለች እሷን እንድታስታውሱ ስልጠይቃለሁ። እግዚአብሔር አምላክ ደግሞ ሌሎቻችንም እንዲሁ አቅፎና ደግፎ ለመጨረሻው ቀን እንዲያደርስን ጠይቃለሁ። እግዚአብሔር ያክብርልኝ። እጅግ በጣም እናመሰግናለን። እግዚአብሔር ያክብርልኝ። እናመሰግናለን። መምህራኖቻችን በቅድሚያ መምህር የማርያም ተሻገርን፣ መምህር ዳንኤል ለዚህ ፈቃደኛ ስለሆናችሁልን ለመጀመሪያ ያህል ከአርቲስት ወንደሰን አውራሪስ ጋር የነበራችሁን ቅርበት እስቲ በመጀመሪያ ነገር። እሺ በጣም አመሰግናለሁ። በዚሁ አጋጣሚ ነፍሲ ማር ማለት እፈልጋለሁኝ። ከዛ ሲቀጥል ወንድማችን ወንደሰን አውራሪስ ኮሜዲያን በቅርብ ነው፣ ከሁለት ሳምንት በፊት አዋሳ ላይ በቤተክርስቲያን አገልግሎት የተገናኘ ነው ማለት ነው። በጣም ጥሩ ሰው፣ በጣም ቅን ሰው። ምናልባት ከመምሬ ማርያም ወርቅ ይናገረዋል። ለፊት ለፊት ላሉ ፕሮግራሞች ራሱ የፕሌን ትኬት ሁሉ ተቆርጦ ብዙ ነገሮች ተደርጎ ነበር እና ግን ያው እግዚአብሔር የፈቀደው የወደደው ሆነ። አንድ ነገር መናገር የምፈልገው በጣም ትውት ሰው ነው የምር፣ እኔ የማውቀው አንድ ቀን ነው፣ እግዚአብሔር በሚያውቀው በጣም ትውት ሰው፣ በጣም የተረጋጋ ሰው፣ በጣም አስተዋይ ሰው፣ በተለይ ደግሞ ለቤተ ክርስቲያን ያለው ፍቅር በጣም በጣም የሚደንቅ የሚገርም ሰው ነው እና ምንም ማለት አልችልም። እግዚአብሔር ነፍሱን ይማረው ነው ማለት የምፈልገው እንግዲህ። ልጅም አለችው ቤተሰብም አለው እግዚአብሔር እንግዲህ ልጆቹንም ቤተሰቦቹንም ሁሉንም እግዚአብሔር ያበርት ያጽና ነው የምለው። ሰው ባለው በአቅሙ ቢረዳው ሰፖርት ቢያደርገው ይህንን በመላው ዓለም ላይ የሚከታተሉ እህት ወንድሞቻችን እንዲያው ማገዝ ከተቻለ ምናልባት ቅድም አውደ ምሕረት ላይም አካውንቱ ሲነገር ነበረ የአካውንቱ አካውንቱ ከስር ተጽፎላቸው እንዲያው ቢረዱ ጥሩ ነው ብዬ አስባለሁ። እግዚአብሔር ይስጥልኝ መምህር የማርያም ወርቅ። መልካም ምንድን ነው እንግዲህ የሐዋሳ የሲዳማ ሀራንጃ መድህን ያለም የገቢ ማሰባሰቢያ መርሃ ግብር ላይ ነው። በደንብ ነው የማስታውሰው። ለመጀመሪያ ጊዜ የተገናኘ ነው ወንድዬ። በጣም ምስኪን፣ በጣም ቅስም የሚሰብር ትዝታ የነበረው ማለት አሁን ድረስ ይመጣል። የሆነ ቅስስ ብሎ ነበር፣ ድክም ብሎ ነበር። ግን ምን እንደገጠመው ባላቅም መጠየቅም አልፈለግኩም። ቢኮዝ ድካም ነው ብዬ ስላሰብኩ ማለት ነው። ከዛ በኋላ እስከ ቤቱ ድረስ የሸኘሁት እኔ ነኝ። እስከ ቤቱ ድረስ ሸኝቼው ከዛ የማርያምዬ በቃ ስራ አገልግሎት ሲኖር እንዳትረሳኝ ብሎኝ ተለያየን እና በሶስተኛው ቀን ደወለልኝ እና የማርያምዬ አገልግሎት ሲኖር እንዳትረሳኝ እባክህ ብሎኝ፣ ይሻልኩት ኢንተርቪው ለማድረግ ቀጠሮ ይዘን ድሬዳዋ ፕሮግራም አለን ከታህሳስ 10 እስከ 12 ድረስ ቲኬት ተቆርጦለት ለአገልግሎት ነው ድንገት ወደ ጎንደር ሎዛ ማርያም እየሄድን አረፈ ሲሉ፣ በፍጹም በፍጹም በፍጹም በፍጹም በፍጹም ማመን አልቻልኩም እኔ በፍጹም። እዛ ደግሞ ለሴት ልጅ አባቷ አክብሯ ነው፣ እና ሌላም ልጅ የለውም አንድ ብቻ ነው ያለናት፣ እናት አለቻት ያለ አባት ልታድግ ነው። እቼ ማለት ነው እንግዲህ። ወንድዬ ነብሱን እግዚአብሔር በገነት ያኑረው በገነት ያሳርፈው። ለወዳጅ ዘመዶቹ መጽናናት እንመኛለን። ልጁን ደግሞ የኛ አደራናትና ልናግዛት ይገባል። እሱ አገለግላለሁ እሰራለሁ ነው እንጂ ሞታለሁ አላሰብም። ግን ሁላችንም ሟቾች እንደሆነን የወንድዬ ሞት የነገረን እና ያስታወሰን ያነቃን ነው። ቀጥሎ ፕሮግራም እንግዲህ እዛው እዛው ድሬዳዋ የሻማ ማህበራት ስነስርዓት እናደርግለታለን ብዬ አስባለሁ። በጣም ነው ቅስም ነው የሚሰብረው። በጣም ነው የሚያሳዝነው። እግዚአብሔር ነፍሱን በአጸደ ገነት ያሳርፍ። እሺ፣ መምህር ዳንኤል ሐዋሳ አገልግሎት ነበራችሁና እስቲ እንደው የነበረውን የሶስት ቀን ትውስት አስታውሰ። በጣም የሚገርም ከዚህ ከአየር መንገድ ጀምሮ ነው ከዚህ አዲስ አበባ አየር መንገድ ጀምሮ ከብፁዕ አባታችን አቡነ ሰላማ ከሳቸው ጋር። ደስ ይሉት በቃ ከጳጳስ እግር ስር መቀመጡን ፎቶ መነሳቱን በጣም ደስተኛ ሆኖ ማለት ነው እና ከዚህ ጀምሮ የነበረው ደስታ በጣም ይገርመኝ ነበር ማለት ነው። የሚገርመው እዛ ራሱ ሐዋሳ ጉባኤው ላይ የምር የምር የነበረው ንቃተሊና የነበረው ሞት ቤት የሚያደርግበት መንገድ ያ ቤተክርስቲያን እንዲሰራ በተለይ የማረሰው ሰባት በሌላ እምነት የነበሩ ሰዎች ወደ ኦርቶዶክስ ሲቀላቀሉ የነበረው ስሜት የነበረው ደስታ እንባ ሁሉ መቶ፣ በቃ ለካ የመጣሁት ለዚህ ነው አለ። በቃ ማለት ተገርሞ ማለት ነው። እና ቅድም መምህር የማርያም ወርቅም እንዳለው እንዳትረሳኝ አገልግሎት ያለው ይሄን ይህን ነገር አይቶ ነው ለካ እንዲ ያስደስታል፣ ለእግዚአብሔር ማገልገል ለካ እንዲ በረከት አለው ብሎ በጣም የሚገርም የሚገርም ነገር ያደረገ ነው እና ወንድዬ በጣም በጣም ነው የሚገርመኝ። አጋጣሚ መምሬ ማርያም ወርቅ ጋር በሆነ ጉዳይ እያወሩ ከርቀቶኛ አንድ ቪዲዮ እየቀረስኩት ነበርና፣ በጣም ተመስጦ የማርያም ወርቅን ያወረዋል ያወራዋል እንደዚህ እንደዚህ እንደዚህ ይለዋል። በቃና አሁን አይኔ ላይ የሚመላለሱ ያ ነገር ነው። በእውነት ተስፋ ነበረው ነገን እያየ ነበርና ግን ያው ሞት ያው ክርስቶስ ሞቷል ሞትን ድል አድርጓልና በቤተክርስቲያን አገልጋይነታችን ድንገት ስለሆነብን ነው እንጂ ማናችን የሚቀርልን ነገር አይደለም ሞት ማለት ነው። ከሞት በኋላ ሕይወት አለን ከመቃብር በኋላ ትንሳኤ አለና ግን እንዲሁ በሰውኛ ስናስበው ድንገት መታመምም ማስታመምም ጥሩ ነገር ነው። ቤተሰብ ትንሽ የሚከብዳቸው አለማገላበጣቸው፣ አለማስታመማቸው በልቡ ብዙ ነገር ሊኖር ይችላል። ያላወራው ያላወጣው ነገር ማለት ነው። ድንገት መሞቱ ትንሽ ያ ነገር ነው ውስጥ የሚጎዳውና በእውነት እንደ ሎዛ ሚዲያም እምነት እግዚአብሔር የክንፈ ገብርኤልን ነፍስ እግዚአብሔር ነፍሱን ይማረው ማለት ፈልጋለሁ። እንግዲህ የሁላችንን መጨረሻ እግዚአብሔር ያሳምርልን። ከዚህ ሁሉ ግን እኛም ደግሞ ሰዎች ተሰባሪ ስለሆንን ከቻልን በንስሐ ህይወት ውስጥ ብንመላለስ፣ በስጋው ደግሞ ህይወት ውስጥ ብንመላለስ፣ ምክንያቱም ከሞት በኋላ ንስሐ መግባት አንችልም፣ ከሞት በኋላ ስጋው ደሙ መቀበል አንችልም። እና ከእሱ ከወንድ የምንማረው ነገር ወጥቶ መቅረትም ለካ አለ ወጥቶ መቅረትም አለና፣ እንዲያው በነሳ ህይወት ውስጥና በስጋው ደግሞ ህይወት ውስጥ ብንመላለስ መልካም ነው። ላለው ማርያም መምሬ ማርያም ወርቅ ተሻገር፣ እስኪ ስለ ሐዋሳው የነበረው ጉባኤ አብራችሁ ለነበራችሁ ትውስታና ትዝታዎችን ስ ንገረ ምንድነው፣ ዳር ላይ ነበር የተቀመጠው። ምናልባት ቪዲዮ ካለ ሊያሳየው ይችላል። ዳር ላይ ነበር፣ ጫፍ ላይ ነበር የሚቀመጠው። በጣም በፈሪያ እግዚአብሔር ነው የሚናገረው። በጣም የሚገርም አገልግሎትን የነበረው በጣም ስብር ብሎ በፈራ እግዚአብሔር እስከ መጨረሻው ፕሮግራሙ ተጀምሮ እስኪያልቅ ድረስ ከወንበሩ አይወርድም ነበር። ለካየህ የመጨረሻው ሆኖ ነው የመጨረሻው አገልግሎቱ። በነገራችን ላይ የሀዋሳው ፕሮግራም የሲዳማው ፕሮግራም ነው እና የእኛንም የሁላችን መጨረሻ እግዚአብሔር በቤቱ ያድርግልን። እሱ በቤቱን ይሆንለት የመጨረሻ አገልግሎቱ እግዚአብሔር ስጥልን፣ ወዳጅ ዘመዶቹን ያጽናናልን እሱንም ባጸደግነት መሽና ያሳረፍልን። የመጨረሻ ጥያቄ ከአርቲስቱ ወንደሰን አውራሪስ ስልፈት ጋር ተያይዞ፣ አንደኛ የመጨረሻ የምታስተላልፉት መልእክት ለወዳጅ ዘመዶቹ፣ ለቤተሰቦቹ የማጽናኛ ቃል የምትሉትን አስተላልፉ። እሺ፣ እውነት ነው፣ እውነት ነው። ያው ወንድዬ እንግዲህ አንድ ሄደዋል፣ ክንፈ ገብርኤል አንድ ሄደዋል። ምናልባት ይሄንን በሎዛ ሚዲያ ላይ ቤተሰቦቹ ይከታተሉታል ብዬ ተስፋ አደርጋለሁ። እንግዲህ አይዟችሁ፣ እግዚአብሔር ያበርታቸው፣ እግዚአብሔር ያጽናቸው። ያለችዋን ልጅ እግዚአብሔር በሞገስ በጥበብ ያሳድጋት። እናት አባትም አሉትና እግዚአብሔር እንግዲህ ለእናት ለአባቱ ድሜ ጤና ይስጥ ነው። ከሁሉ መጨረሻ ደግሞ እንግዲህ ሁሌም በየሀዘን ውስጥ ስሟን ሳንጠራ ማናልፋት እናት አለችን ማርያም ሀዘን ልቦና ታቀልል ያል ነው ሁሉ የምንዘምረው፣ እና እንደ ድንግል ማርያም እዚህ ምድር ላይ ሀዘን ያየ የለም። ለዛ ነው ስሟን የምንጠራው። ሀዘን ያየ እንደ ድንግል ማርያም የለም። የመጨረሻውን የሀዘኑን ጥግ ነው ያየችው ድንግል ማርያም። እና ሀዘኑን ስለምታውቅ እንግዲህ ድንግል ማርያም በቤቱ ገብታ ሀዘናቸውን እንዲያው ታረጋጋላቸው፣ አጽናኝ መልአክን እግዚአብሔር ይላክላቸው ማለት ትፈልጋለሁ ነፍሲ ማለት